ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን፣ እንደምናላችሁ ልን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻናላችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው አርሰናልን ማንቸስተር ዩናይትድን፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋቱ ጀምሮ ሲሰሙ ነበር እና እነሱን የዝውውር ጉዳዮች ደግሞ እያነሳሳን ቆይታን ከእናንተ ጋር የምናደርግ ይሆናል። ፏርባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። አብራችሁኝ ንትቆዩን በአክብሮት ጋብዛለው። ከመሸጋገሪያ በኋላ ተመልሰን እንመጣለን። እናንተ ግን ቪዲዮችንን ላይክ ቻነላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው ምጋብዛችሁም። ተመልሰን እንመጣለን። አብራችሁን ቆዩ። ሊቨርፑል ከሚሎስ ኬርኬዝ ማርኮ ኮሬላን ያስቀድማል ሲል የቀድሞ ተጫዋች ይናገራል። የቀድሞ ሊቨርፑል የቀይ መስመር ተከላካይ የሆነው ግሌን ጆንሰን ቀያዮቹ የቦርንመዝን ሚሎስ ኬርኬዝን በመታው በምትኩ የቼልሲውን ማርክ ኮሬላን መፈለግ አለባቸው ሲል ነው የተናገረው። የፕሪምየር ሊጉ ሻምፒዮኖች በስተመጨረሻ አንድሪው ሮበርትሰንን ለመተካት አዲስ የግራ መስመር ተከላካይ እየፈለጉ እንዳሉ ግን የሚታወቅ ጉዳይ ነው። በሜትሮ ዘገባ መሰረት ሚሎስ ኬርኬዝ የአርኔ ስሎት ቀዳሚ ኢላማ ነው። በቦርንመዝ አስደናቂ ውድድር ዘመንን አሳልፏል። ነገር ግን ግሌን ጆንሰን ግን ማርክ ኮሬላ እንዲያመጡ ነው የሚፈልገው። ኮኮሬላም ጥሩ የውድድር ዘመንን እያሳለፈ ነው። በ2022 ክረምት ከብራይተን ኤንድ ሆቭ አልቢየን የመጣው ስፔናዊ የውድድር አመቱ እንግዲህ 45 ጊዜ ተጫውቶ 6 ጎሎችንና አራት አሲስቶችንም አድርጓል። ከእነዚህ ጎሎቹ አራቱ እና ደግሞ ሁለት ለጎል ሆኑ ኳሶች የተገኙት በ34 የፕሪሚየር ሊግ ጨዋታዎች ነው። ጆንሰን ሲናገር ሊቨርፑል በዚህ ክረምት የግራ መስመር ፊርማን ማግኘቱ በጣም አስፈላጊ ነው። ከተጫዋቹ ጋርም በትክክል የሚስማማ የቡድኑ አጨዋወት ፍላጎትም የሚያሟላና በመልበሻ ክፍል ውስጥም ጥሩ የሚሆን ተጫዋች ይፈልጋሉ። ሚሎስ ኬርኬዝ ከሊቨርፑል ጋር በብዛት የተገናኘው ተጫዋች ይመስላል። ነገር ግን እሱ ትክክለኛ ብቃት እንዳለው ግን እርግጠኛ አይደለሁም፣ ይላል ግሌን ጆንሰን። እኔ ሊቨርፑልን በሆን ኖሮ ማርኮ ኮሬላን ለማስፈረም የምችለውን ሁሉ አደርግ ነበር። እሱ የመጀመሪያ ምርጫ የሮበርትሰን ተተኪም ይሆናል። ማርኮ ኮሬላ ይገኝ እንደሆነ እርግጠኛ አይደለሁም፣ ነገር ግን በፕሪሚየር ሊግ ውስጥ እስካሁን ምርጡ የግራ ተከላካይ ነው። ይህንን ደግሞ ሁሉም ሰው ያውቃል። ካለፈው ዓመት የዩሮ ውድድር ጀምሮ በእውነቱ አስደንቆኛል። ከጥቂት ሳምንታት በፊት ከሊቨርፑል ጋር ሲጫወቱ አቅሙን ማሳየትም ችሎ ነበር። ይህም ደግሞ የሊጉ ምርጥ የመስመር ተከላካይ ያደርገዋል። ማርኮ ኮሬላ የግራ ተከላካይ ፍለጋ ላይ ባለው ሊቨርፑል ችል ላይ እየተባለ ነው። ነገር ግን ሊቨርፑሎች እሱን ለመልቀቅ ፍላጎት እንዳላቸው እጠራጠራለሁ። ነገር ግን ለሊቨርፑል ዝውሩን እንዲሞክሩትም እመክራለሁ ሲልም ነው የተናገረው። ማርኮ ኮሬላ በ63 ሚሊዮን ፓውንድ ወደ ክለቡ ከደረሰ በኋላ እስከ 2028 ድረስ ከሰማዮቹ ጋር ኮንትራት አለው። ሁለቱም እንግዲህ ሊቨርፑል እና ቸልሲ ጠንካራ ውድድር ዘመን እያሳለፉ ነው። ቀያዮቹም የፕሪምየር ሊግ ዋንጫን ሲያሸነፉም ቸልሲ የዩሮፓ ኮንፈረንስ ሊግን ፍጻሜ ላይ ደግሞ እንደሚገኙ የሚታወቅ ነው። ሊቨርፑል ቪክተር ዮከርስንም ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ እየተነገረ ነው። ሊቨርፑሎች የአርሰናልና የማንቸስተር ዩናይትድ ኢላማ የሆነውን ቪክተር ዮከርስን ለማስፈረም ዘግይተውም ቢሆን እንቅስቃሴ ማድረጋቸው እየተገለጸ ነው። የስፖርቲንግ ሊዝበኑ ኮከብ ከአርሰናሎች ጋርና ከማንቸስተር ዩናይትድ ዩናይትዶች ጋርም እየተነጋገረ ሲሆን፣ ማንቸስተር ዩናይትድም በደንብ እየተከታተለው ነው በካቸንዶ ኦፍሳይድ ላይ እንደተዘገበው አርሰናል በዚህ ክረምት ቪክተር ዮከርሽን ለማስፈረግ ከስምምነት ላይ ለመድረስም ፍላጎቶች ያሉት የአምስት ዓመታት ኮንትራት አቅርበውለታል። 9 ሚሊየን ፓውንድም አመታዊ ደሞዝ በአንድ የውድድር ዘመን አቅርበውለታል። ሆኖም ግን ሊቨርፑሎች የዳርዊን ኑኔስን ተተኪ ለማምጣትም ሲፈልጉ አሁን ላይ እንቅስቃሴ ውስጥ ከገቡት ክለቦች መካከል አንደኛው ነው። ስዊድናዊ ዋጥቂ የፊት መስመሩን እንግዲህ ለመምራት ብቃት ያለው ተጫዋች አድርገው ይመለከቱታል። እናም ስምምነቱን ለመጨረስም ነገሮችን እያጣደፉ ነው። ቪክተር ዮከርስ ከኮቨንትሪ ሲቲ ከሄደ በኋላ በስፖርቲንግ በሁለት የውድድር ዘመናት ዘጠና አምስት ግቦችን አስቆጥቧል። አጥቂው ከበርካታ ክለቦች ጋር ሲያያዝ ቆይቷል። ነገር ግን ተጨባጭ ፍላጎት ያሳዩት አራት ቡድኖች ብቻ ናቸው። ማንቸስተር ዩናይትድ በስፖርቲንግ ሊዝበን ከቪክተር ዮከርሽ ጋር የሰራውን ሩበን አሞሪምን ከሾሙ በኋላ ውድድሩን እየመሩ ነው። ይሁን እንጂ ትኩረታቸው አሁን ላይ ወደ ሊያም ዴላፕም ሊያደርጉ እንደሚችሉ ይነገራል። ባርሴሎና የ26 ዓመቱን ተጫዋች የሮበርት ሌቫንዶስኪ ምትክ አድርገውም ለማስፈረም እንዲሁ ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘው። የሮበርት ሌቫንዶስኪ ምትክ አድርገው ለማስፈረምም በገበያው ላይ እንዳሉ ይሰማ ነበር። ሆኖም ግን ባርሴሎና የፋይናንስ ሁኔታቸው ስላልተሻሻለም በዚህ ክረምት ትልቅ እንቅስቃሴን ላያደርጉ እንግዲህ ይችላል ተብሎ ነው የሚጠበቀው። ሊቨርፑሎች በክረምቱ ዳርዊን ኑኔስን ለመተካት ከብዙ ተጫዋቾች ጋር እየተገናኙ ሲሆን በቅርብ ጊዜም ከአይንትራክ ፍራንክፈርቱ ሁጎ ኤከቴኬ ጋርም በሰፊው ስማቸው ሲነሳ ነበር። አሁን ላይ ግን ፊታቸውን ወደ ስዊድናዊ አጥቂ ማዞራቸው ተሰምተዋል። ቪክተር ዮከርስ ወደ እንግሊዝ መምጣቱ እርግጥ ነው፣ ነገር ግን ማረፊያው የት እንደሚሆን ግን እርግጥ እንዳልሆነ ጭምር ነው እየተገለጸ የሚገኘው። አርሰናል ተጫዋቹን በማቆየት በቡርኑ ግንባታው መቀጠል አለባቸው ሲል የቀድሞ ተጫዋቹ ተናግሯል። የአርሰናሉ የቀድሞ ድንቅ ተጫዋች ኢማኑኤል ፔቲት የወቅቱ አለቃ ሚኬል አርቴታ ቁልፍ ተጫዋቾችን ሳያጡ ቡርኑን እንዲያሻሽሉና ለትልቅ ዋንጫዎችም እንዲታገል መክሯል። አርሰናሎች ያለ ትልቅ ዋንጫ ሌላ ውድድር ዘመንን ሊያጠናቅቁ ነው። በፕሪምየር ሊጉ የአርቴታ ቡድን ሊቨርፑል ቀድሞውኑ ሻምፒየንነቱን በመያዙ ሁለተኛ ደረጃ ላይ ይገኛል። አርሰናሎች በቻምፒየንስ ሊግ ትልቅ ብቃት እያሳዩ ቢሆንም ሪያል ማድሪድን በሩብ ፍጻሜ በአጠቃላይ አምስት ለአንድ በማሸነፍም በቀጣዩ ዙርም ከፓሪስ ሰን ጀርሜን ጋር ተጫውተው ተሸንፈው ወድቀዋል። ሪያል ማድሪድ የመሀል ተከላካይ ዊሊያም ሳሊባን የመፈለግ ፍላጎት እንዳለው የተዘገበበት ወቅት ኢማኑኤል ፔቲት አርሰናሎች በሌሎች ቦታዎች እየተሻሸሉ ሲሄዱም ያሉትን ቁልፍ ተጫዋቾችን ማቆየት እንዳለባቸውን የተናገረው አርሰናል አሁን ላይ ሁለተኛ ሆኖ በቻምፒየንስ ሊግ ግማሽ ፍጻሜ ላይ ሆኖ ዓመቱን ሊያጠናቀቅ ነው። ስለዚህም በዝውውር ገበያው ላይ በትልቁ መሳተፍ አለባቸው። በፓሪስ ሳንጀርሜንም ከተሸነፉ በኋላ ደጋፊዎች አርሰናልን እንግዲህ ይሳለቁበትም ነበር። በእንግሊዝ ውስጥ ተመሳሳይ ነገር የለም ታውቃላችሁ። አርሰናል ጥሩ ቡድን ነው፣ ጥሩ ክለብ ነው። ነገር ግን ሁሉም ሰው በታሪክ በአውሮፓ ውስጥ ካሉ ከፍተኛ ክለቦች ውስጥ አንዱ እንደሆነ ግን ይናገራሉ እንዳልሆነ ይናገራሉ። ይህም ደግሞ የሆነው ቡድኑ በአውሮፓ መድረክ ላይ ስላልተሳካለት ነው። እኔ ደክሞኛል። ይሄ ቡድን ሁኔታውን መለወጥና አንድ ነገር ማሸነፍ አለበት። እስከ መጨረሻው ድረስ መወዳደር አለባቸው። አርሰናል የውድድር ዘመኑን ማሻሻልና ሰዎች የተሳሳቱ መሆናቸውን ለማሳየት የቻምፒየንስ ሊግ ዋንጫን ማንሳት ነበረባቸው። በአውሮፓ ካሉ ምርጥ ክለቦች ጋር መወዳደር ከፈለጉ በየወቅቱ ቡድናቸውን ማሻሻል አለባቸው። ይህም የሚሆነው ምርጥ ተጫዋቾችን በመያዝ ይሆናል ሲልም ጭምር ነው የተናገረው። አርሰናሎች የቻምፒየንስ ሊግ ዋንጫን አሸንፈው አያውቁም። ለመጨረሻ ጊዜ ፕሪሚየር ሊግን ዋንጫ በ2004 አሸንፈው በሊጉ ሁለት ጨዋታዎች እየቀሩት በሶስተኛ ደረጃ ላይ ከሚገኙት ቡድኖች ጋርም እንግዲያውን ትልቅ ፉክክር እያደረጉ እንደነበር ይታወሳል። ነገር ግን ባለፈው ሳምንት ማሸነፋቸውን ተከትሎ አሁን ላይ ሊጉ የመጨረሻው ጨዋታ ነገ የሆነ ዛሬ ላይ እንግዲህ አርሰናል ሁለተኛ ደረጃነት ሆነ አስጠብቆ ቀጥሏል። አስተን ቪላ ለማርከስ ራሽፎርድ የወደፊት ሕይወት ላይ ጥሩ ምላሽን አግኝቷል። አስተን ቪላ ምናልባትም ከመጪው የክረምት የተጫዋቾች የዝውውር መስኮት በፊት ትልቅ የዝውውር ማበረታቻ ተሰጥቶት ሊሆን ይችላል። እንደ ሪፖርቶች ከሆነ ማርከስ ራሽፎርድ አሁን ላይ በቋሚ ውል ወደ ቪላ ፓርክ መዘዋወርን ይመርጣል ተብሎ ይታሰባል። ይህም ደግሞ የቀድሞ ምኞቱን ባርሴሎናን በመተው ይሆናል ተብሎ ነው የሚጠበቀው። አሁን ላይ ዘገባው እንደሚያሳየው ማርከስ ራሽፎርድ አስተን ቪላን መቀላቀልን ይመርጣል። የዴይሊ ኤክስፕረስ ጋዜጠኛ የሆነው ቻርሊ ጎርደን ዘገባ ራሽፎርድ በዚህ ክረምት ከእንግሊዝ ውጪ ከመጫወት ይልቅ በቪላ መቆየትን እንደሚመርጥ ነው የገለጸው። የጎርደን ዘገባ እንደሚያሳየው ቪላ በውሰት ኮንትራት ውስጥም ዝውውሩን ቋሚ ለማድረግ የ40 ሚሊዮን ፓውንድ አማራጭም እንዳለውን የተገለጸው ነገር ግን በወደፊቱ የዝውውር ውሳኔያቸው ላይ ተጫዋቾችን ለመውሰንም በመጨረሻዎቹ ጥቂት ቀናት የፕሪምየር ሊጉ ደረጃቸውን ወደ የትኛው የአውሮፓ ውድድር እንደሚያሳድጋቸው ይወሰናል። ራሽፈርድ ወደ ቪላ ከመዘዋወሩ በፊትም በክረምቱ የዝውውር መስኮት ባርሴሎናን ለመቀላቀል ፈልጎ ነበር። ነገር ግን ሪፖርቱ በተጨማሪም የኡናይ ኤምሪ ጋር ያለው ጠንካራ የሥራ ግንኙነት በቪላ ፓርክም እንዲቆይ ሊያሳምኑ እንደሚችል የተናገረው ራሽፈርድ በሚቀጥለው እንቅስቃሴ ላይ ትልቅ ውሳኔ ኖረዋል። ነገር ግን ከእንግሊዝ ውጪ በቋሚነት ለመሄድም ዝግጁ አይደለም እየተባለ ነው። ቪላ የ40 ሚሊዮን ፓውንድ አማራጭ ሀገራችንን ለመጠቀምም ሊሞክሩ ይችላሉ። ነገር ግን ዋናው መሰናከል የሆነው የእንግሊዛዊ ዋጥቂ ሶስት መቶ ሀምሳ ሺ ሳምንታዊ ደሞዝ ነው። የአሁኑ የቪላ ክፍያ በተወሰነ ርቀት ዝውውሩን እንዳያስወጣቸው ያሰጋል። ክለቡ በተለያዩ ሪፖርቶች መሰረትም ለፒኤስአር ገደቦችና ጥሰቶችም ስለሚጠናቀቅ ይህንን ስምምነት አደጋ ላይ ሊጥለውም ይችላል። ተጫዋቹ ወደ ኦልትራፎርድ መመለሱም የማይመስል ነገር ነው። ሌሎች ቡድኖችም በክረምቱ ለማርከስ ራሽፎርድ ፍላጎት ይኖራቸዋል ተብሎ ይጠበቃል። ዝውውሩን ለማፋጠን አርሰናል እና ቸልሲ ከተጫዋቹ ተወካዮች ጋር እየተገናኙ ነው። አርሰናል እና ቸልሲ በክረምት የዝውውር መስኮት ንግግሮችን ለማፋጠን ከሚፈልጉበት በዚህ ሰዓት ሁለቱም የሪያል ማድሪዱን የፊት መስመር ተጫዋች ሮድሪጎ ጓዎች ተወካዮች ጋር ተገናኝተዋል። ብራዚል አቢብ ኢንተርናሽናል በሳንቲያጎ ቤርናቢው ያለው የወደፊት ጣፈንታ በተወሰነ ደረጃ ጥርጣሬ ውስጥ የገባ ይመስላል። በዚህ የማድሪድ ቡድን ውስጥም ብዙ ፉክክር አለ። እናም ሮድሪጎ አሁን ላይ ስራውን በሌላ ቦታ ቢቀጥል ጥሩ ሊሆንለት ይችላል። ተጫዋቹ ከአርሰናል ቼልሲና ማንቸስተር ሲቲ ቀርሞ ግንኙነት እንደነበረው ፌጂያስ ዘግቧል። ሮድሪጎ በእርግጠኝነት በእነዚህ ክለቦችም በመደበኛነት ለመጫወትም በቂ ነው። ሮድሪጎ በዝውውር ገበያው መገኘቱ የፕሪሚየር ሊግ ክለቦች ፍላጎትን ቀስቅሷል። አርሰናል፣ ቸልሲ ና ማንቸስተር ሲቲ የዝውውር ንግግሮችን ለማፋጠን ከሮድሪጎ ተወካዮች ጋርም እንደተገናኙ ነው የተናገረው። የፊጂያስ ዘገባ እንዳመለከተው አርሰናሎች የአራት ዓመቱን ወጣት በግራ መስመር እንዲጫወት እንደሚፈልጉም ገልጾ ይህም ሚኬል አርቴታ ቡካዮ ኦሳካን በሌላኛው መስመርና ሌላ አጥቂን በመሃል ላይ ለማጫወትም ይፈልጋሉ ተብለዋል። ይህ በእንዲህ እንዳለ ቼልሲዎች ለቀጣዩ የውድድር አመት አዲስ መልክ ያለው የፊት መስመር ግንባታን ለማድረግም ይፈልጋሉ። እንደ ቤንጃሚን ሼስኮ ካለው የመሃል አጥቂ ጋርም የመጣመር ሮድሪጎን እንደሚፈልጉም ተናግሯል ፌጂያስ። በተጨማሪም ሲቲ በሮድሪጎ ላይ ያለው ፍላጎትም ጃክ ግሪሊሽንና ጀረሚ ዶኩን በዚህ ክረምት ከኢቲያድ ስቴዲየም ሊለቁ ስለሚችሉ እንደሚመጣ ይጠቁማል። የትኛውም ተጫዋች በሲቲ በዚህ ቦታ ላይ በጥሩ ሁኔታ ላይ እንዳልነበርም ግልጽ ነው። ስለዚህም ሮድሪጎ ትክክለኛው ማሻሻያ ሊሆን ይችላል። ሮድሪጎ በእግር ኳስ ሕይወቱ ውስጥ እንግዲህ ትንሽ ተስፋ አስቆራጭ ጊዜን ካሳለፈ በኋላ ወደ ቀደመው ሁኔታ ለመመለስ ሲሞክር፣ እነዚህን ሁለት ክለቦችም ለሱ ጥሩ ምርጫ ይሆናሉ ተብሎ ነው እየተጠበቀ የሚገኘው። ሮድሪጎ ዴፖልን ለማስፈረም ከወዲሁ ንግግሮችን የጀመረው ክለብ አለ። አንድ የአውሮፓ ክለብ ሮድሪጎ ዴፖልን ለማስፈረም ፍላጎት አሳይቷል፣ እናም ቀድሞውኑ ድርድር ጀምሯል። አሁን ላይ አርጀንቲናዊው አማካይ ወደ ገቢያው ተመልሷል። የአትሌቲኮ ማድሪድ የአርጀንቲናው አማካይ የኢንተር ሚላን ፍላጎትን ቀስቅሷል። ኢንተር ሚላኖች በዚህ ክረምት ሮድሪጎ ዴፖልን ለማግኘት የመጀመሪያ እንቅስቃሴ መጀመራቸውን የተነገረው የኔራ ዙሪው ክለብ የቀድሞው የኡዲኒዜና የቫሌንሲያ ተጫዋችን መገለጫ የአጨዋወት ዘይቤ ሙሉ በሙሉ እንደሚስማማ ይገነዘባሉ በላሊጋ ያለው ልምድና የውድድር ባህሪ ደግሞ ለቡድኖቹ ከፍተኛ ማጠናከሪያ እንደሚሆን ነው የሚታመነው። የደቡብ አሜሪካ እግር ኳስ ተጫዋች በዲየጎ ፓብሎ ሲሞኔ እቅድ ውስጥም ዋና ሰው ሆኖ ይታይ ነበር። ይሁን እንጂ በዋንዳ ሜትሮፖሊታኑ ቆይተው አጠራጣሪ መሆኑና ከጣሊያን በወጣው አቅርቦትም በአትሌቲኮ ተቀባይነት አለ። በተለይም ደግሞ ተጫዋቹ ራሱ ወደ ሴሪ የመመለሱን በአዎንታዊ መልኩ ስላየ መልቀቅም ቀላል ይሆናል ተብሎ ነው የሚጠበቀው። ለሮድሪጎ ዴፖል ጥሩ አመለካከት በኢንተር ውስጥ አለ። በዴፖል እና በጣሊያን ሊግ ውስጥም ያለው ትስስር ከሲሞኔ ኢንዛጊ ቡድን ጋር ለመላመድ ወዲያውኑ እንደሚሆንለት ያምናሉ። በተጨማሪም የሚላኖ ክለብ ደግሞ በአውሮፓ ሀገር ኳሱ የውድድር ደረጃ ላይ እንዲሁ ደግሞ ማስጠበቅ ስለሚፈልጉ፣ የሚላኑ ክለብ ወሳኝ የሆነ የዝውውር መስኮት ለማድረግም እየተዘጋጀ ሲሆን፣ ዴፖል የመሀል ሜዳውን ለማጠናከር ዋነኛ ኢላማቸው ነው። በሌላ በኩል አትሌቲኮ ማድሪድ የዴፖልን መልቀቅ ይህንን ፕሮጀክትም እንደማይጎዳው ያምናሉ። ሮድሪጎ ዴፖል የአንድ ዓመት ኮንትራት አለው። ቡድኑን ለመልቀቅም ያለው ፍላጎት በይፋ አልገለጸም። ነገር ግን በጁሴፔ ማይዛ የቀረበው ማራኪ ሀሳብም በሚቀጥሉት ወራቶችም የወደፊት ሕይወቱን ወደ አዲስ አቅጣጫም ሊመሩት ይችላሉ ተብሎ አሁን ላይ እየተጠበቀ የሚገኘው ባየር ሚኒክ ከብዙ ፈላጊዎቹ ለመራቅም ለመሀል ተከላካዩ ትልቅ ኮንትራትን ያቀርባሉ። ፈረንሳዊው ተከላካይ የብዙ ቡድኖችን ትኩረት እየሳበ ነው። ነገር ግን የጀርመኑ ቡድን የእሱን እድሳት ወዲያውኑ መዝጋት ይፈልጋሉ። ባየር ሚኒክ በተከላካይ መስመሩ ከሚተማመንባቸው ተጫዋቾች አንደኛውን መልቀቅ በጭራሽ አይፈልግም። አሁን ላይ በሙኒክ ካሉት የተከላካይ መስመር መሪዎች አንደኛው ዳዮት ኦፕ ከሚካኖን ለማቆየትም ጥረቶች እየተደረጉ ነው የ26 ዓመቱ ፈረንሳዊ የማል ተከላካይ በባቫሪያኑ እቅድ ውስጥም ቁልፍ አካል ሲሆን ክለቡ አሁን ላይ ካለው ስምምነትም በላይ እንግዲህ ኮንትራትም ለማራዘም ውይይት ጀምሯል። በስካይ እንደተዘገበው ከሆነም የባየርን ስፖርት ማኔጅመንት ለተከላካዩ የረጅም ጊዜ እንግዲህ የኮንትራት እድሳትም እየሰራ ሲሆን በ2026 የሚጠናቀቅ ኮንትራትም እስከ 2030 ክረምት ድረስም ለማራዘም ይፈልጋሉ። ይህ ሀሳብ በመጪዎቹ አመታት ዓመታት የተጫዋቹን ቀጣይነት ከማረጋገጡም በላይ ለቡርና ያለውን ጠቀሜታ በማንጸባረቅም ከፍተኛ የደሞዝ ጭማሪንም ያካትታል ተብሎ ነው የሚታሰበው። ዳዮት ኦብ ካሚካኖ በ2021 ከአርቢ ላይፕዚግ እንግዲህ ወደ አሊያንዝ አሬና የደረሰ ሲሆን ከዚያን ጊዜ ጀምሮ በሚዩኒክ ተከላካይ ክፍል ውስጥም ካሉት መሪዎች አንደኛው ሆኖ ራሱን አቋቁሟል። አካላዊ ኃይሉ ፍጥነቱና የተሟላ ብቃቱ በአሰልጣኞችም ሆነ በአመራሩ ከፍተኛ ዋጋ ያለው ተከላካይ አድርጎታል። ይህንን እርምጃ የቡድኑ ዋና አካልን ለመጠበቅና ወደፊትም የዝውውር መስኮቶች ላይ ሊነሱ የሚችሉትን ወሬዎችም ለመከላከል የባየርን ስትራቴጂካል አካል ነው። የአውሮፓ ከፍተኛ ደረጃ ላይ ለመወዳደር የዳዮት ኦብ ካሚካኑ አይነት ተጫዋቾችን ማቆየት ወሳኝ ሲሆን፣ የባቫሪያኑ ክለብ የተጫዋቹን ቀጣይነትን በተቻለ ፍጥነት ለመጠበቅም የቆረጡ ይመስላሉ። ድርድሮች በመካሄድ ላይ ናቸው፣ ሁሉም ነገር ደግሞ በቅርብ ስምምነት ላይም እንደሚደረስ ይጠበቃል ተብሎ ነው የሚታሰበው። ሀንስ ፍሊክ ከስድስት ተጫዋቾች ጋር መለየትን ያልማል። ባርሴሎና 28ኛውን የላሊጋ ዋንጫን ካሸነፈ በኋላ አሰልጣኝ ሀንስ ፍሊክን በሚቀጥለው የውድድር ዘመን ክለቡን ወደ ትልቅ ደረጃ ለማድረስ አቅዷል። ጀርመናዊው ታክቲከኛ ለአጫወት ስርዓቱም ከማይመጡን ተጫዋቾች ጋር እንደሚለያይና ቡድኑን ደግሞ እንደሚያጠናክር ነው የሚጠበቀው። ሀንስ ፍሊክ የሻፊ ሀርናንዴዝን መልቀቅ ተከትሎ ፍሊክ ባለፈው ክረምት በባርሴሎና የአሰልጣኝነት ስራውን ተረክቧል። በካታላኑ ክለብ ያደረገው የመጀመሪያው አመት ቆይታ ማስደናቂ ነው። የሀገር ውስጥ ሶስት ዋንጫዎችን ማሸነፍ ችሏል። ሀንስ ፍሊክ እና የባርሴሎና ቦርድ ግባቸው በስፔን ብቻ ሳይሆን በአውሮፓም የበላይነታቸውን በመድገም ጥሩ ውጤቶችን ማስጠበቅ ነው። በክረምት አዳዲስ ማጠናከሪያዎችን ለማድረግ ማቀራቸው ተነግሯል። በተመሳሳይ ከፍላጎታቸው ውጭ ከሆኑ ተጫዋቾች ጋርም ለመለየት ይፈልጋሉ። እንደ ስፓኒሽ ጋዜጣ ኤል ናሲዮናል ዘገባ ከሆነ ሀንሲ ፍሊክ በ2025 /26 የውድድር ዘመን አብሮ መቀጠል የማይፈልጋቸው ስድስት ተጫዋቾች ስም ዝርዝርን ለስፖርቲንግ ዳይሬክተሩ ዴኮ አስገብቷል። ተጫዋቹ ኢኒያኪ ፔና፣ ሄክተር ፎርት፣ ፓብሎ ቶሬ፣ ፓዎ ቪክተር፣ በአንሱ ፋቲና በሮናልድ አሮሆ ይገኙበታል። ኢኒያኪ ፔና ና ሄክተር ፎርት እንግዲህ ሀንስ ፍሊክ በባህሪያቸው ላይ እምነት እንደሌላቸው ይነገራል። የላማሲያ ምርት የሆነው ፎርት በዚህ ውድድር ዘመን በብዙ ጨዋታዎች ስብስብ ላይ ቢኖርም ብዙም ጥቅም ላይ ያልዋለ ተጠባባቂ ነበር። በፔና ጉዳይ በቮንቸክ ሸዝኒ ቦታውን ካጣ በኋላ ከሃንስ ፍሊክ ጋር ያለው ግንኙነትም መጥፎ እየሆነ ነው። ፓብሎ ቶሬና እንዲሁ ፓዎ ቪክተርም የጨዋታ ጊዜ ለማግኘት በጣም አስቸጋሪ ሆኖባቸዋል። እድሉን ሲያገኙም ደግሞ ማስደነቅ አልቻሉም። አንሶፋቲ ከባለፈው ክረምት ጀምሮ ለመውጣት ቅርብ ነበር። በጥር የዝውውር መስኮትም ወደ ሪያል ቤቲስ ከመዘዋወር ጋር ስሙ ተያይዟል። ነገር ግን ስምምነቱ አልተፈጸመም። ከስድስቱ ተጫዋቾች መካከል ሮናልድ አሮሆ በቅርብ ጊዜ ብዙ ደቂቃዎችን እንግዲህ መጫወት ችሏል። ነገር ግን በቡድኑ የተከላካይ ክፍል ውስጥም ያለው ለስተት የተጋለጠ ባህሪው እንዲለቅ ያስገድደዋል። ሀንስ ፍሊክ፣ ዴኮና ዮሃን ላፖርት ከሁሉም ጋር እንዲለያዩ ፍቃድ ሰጥቷቸዋል ነው እየተባለም የሚገኘው ሊድስ ዩናይትድ በሳምንት የዘጠና ሺህ ፓውንድ እንግዲህ የሚከፈለውን ተጫዋች ለማስፈረም ንግግር ላይ እንደሆኑ ነው እየተገለጸ የሚገኘው። ሊድስ ዩናይትድ በነሐሴ ወር ወደ ፕሪምየር ሊግ እንግዲህ ውድድር ከመመለሳቸው በፊት በቡድናቸው ውስጥ የፕሪምየር ሊግ ተጫዋች ጥራትን ለመጨመርም እየፈለጉ ነው። እናም አንድ ኢላማ ደግሞ አሁን ላይ ወደ ኤላንድ ሮድ ዝውውርም እየተቃረበ ይመስላል። ያለፉትን ሁለት የውድድር ዘመናት በፕሪምየር ሊግና በሻምፒየንሺፑ መካከል ትልቅ ክፍተት እንዳለ ታይቷል። ለዚህም ነው ሊድስ ዩናይትድ በዚህ ክረምት የዝውውር ገቢያው ላይ ትክክለኛውን እንቅስቃሴ ማድረግ የሚፈልገው። ሊድስ ዩናይትድ በዚህ ክረምት እንግዲህ ሶቼክን ለማስፈረም ውድድሩን እየመሩ እንደሆነ ተዘግቧል። ስምምነቱን የመፈጸም እድላቸው የበለጠ የጨመረ ይመስላል። ቲቪ አረፉት ቦል እንደዘገበው ዌስት ሃም ዩናይትድ ሱቼክን በዚህ ክረምት መልቀቅ እንደሚችል ወስኗል። የቼክ ኢንተርናሽናል አዲስ ክለብ እንዲፈልግም ተነግሮታል። ይህ ደግሞ ሊድስ ዩናይትድ ወደ ፕሪምየር ሊጉ መመለሳቸውን በማረጋገጣቸው ፊርማውን ለማግኘትም ሌላ እርምጃ እንዲወስዱ ያስችላቸዋል። ሱቼክ ከአምስት ዓመታት በፊት ከስላቪያ ፕራክ ከመጣ ጀምሮ ለዌስትሀም ዩናይትድም ጥራት ያለው ተጫዋች ነው። ለሐመርሶችም በሁሉም ውድድሮች 230 ጨዋታዎችን አድርገው ሰላሳ ስምንት ጊዜ ኳስና መረብን ማገናኘት ችሏል። ሶቼክ ለቀጣዩ የውድድር ዘመን ለሊድስ ዩናይትድ ቡድን ጥሩ ጭማሪ እንደሚሆን ምንም ጥርጥር የለውም። በዌስትሃምም ከቆየ መደበኛ ጀማሪም ላይሆን ይችላል። ነገር ግን እንደ ቡድን ተጫዋችም ከዳንኤል ፋርከ ቡድን ወሳኝ ይሆናል። አማካዩ በክረምቱ ከምስራቅ ለንደን ወደ ዮርክሻር ግዛትም የመሄድ ዕድሉ በእጅጉ እየሰፋ እንደሚገኝ ነው መረጃዎች የሚያሳዩት። የላሲዮ ኮከብ በሊቨርፑልና በአስተን ቪላ ቢፈለግም አሁንም በትልቁ ክለብ ነኝ ለዘላለም መቆየት የምፈልጋለሁ ሲል ይናገራል። የላሲዮ አማካይ የሆነው ኒኮሎ ሮቬላ ለቀጣዮቹ ዓመታት በጣሊያን ዋና ከተማ የመቆየት ፍላጎቱን ይገልጻል። የ23 ዓመቱ ወጣት በጥር 2021 ለዩቬንቱስ የፈረመ የዤኗ የወጣቶች ምርት ነው። ነገር ግን በቱሪን ብቃቱን ለማሳየት እድሉን ፈጽሞ አልተሰጠውም። በዤኗ ና በሞንዛ በውሰት ከተሰጠ በኋላ በነሐሴ 2023 ለ2 ዓመታት የውሰት ውልም ግዴታ ግዢ ባለበት 20 ሚሊዮን ዩሮ ላትሲዮን ተቀላቅሏል። ኒኮሎ ሮቬላ በሮም ውስጥም በመጀመሪያው የውድድር ዘመን ከፍተኛና ዝቅተኛ ደረጃ ነበረው። ሆኖም ግን በማርኮ ባሮኒ መሪነትም ራሱን በከፍተኛ ደረጃ ማሻሻል ችሏል። የጣሊያኑ ኢንተርናሽናል አሁን ላይ በሴሪኤ ውስጥም ካሉት ምርጥ አማካይ ተጫዋቾችም አንደኛው ሆኖ ብቅ ያለ ሲሆን በጣሊያንና በጣሊያን ውጪ ባሉ ክለቦችም እየተፈለገ ነው። አማካዩ ከኢንተር ሚላን እንዲሁም አስተን ቪላ፣ ሊቨርፑልና ማንቸስተር ሲቲ ጋር ተገናኝቷል። ነገር ግን ሮቬላ በቀሪው የተጫዋችነት ዘመኑ በክለቡ የመቆየት ፍላጎት እንዳለው ገልጿል። በፍቅራቸው ተይዣለው። ከላትሲዮ ጋር በእውነት ልዩ ትስስርም አለኝ። ደጋፊዎቹ ከደቡብ አሜሪካ ጋር ይመሳሰላሉ። እነሱ በዓለም ላይ ምርጥ ናቸው። እነዚህ እንግዲህ ለዘላለም መቆየት እፈልጋለሁ። ትልልቆቹ ክለቦች እየፈለጉኝ በመሆናቸውም ተደስቻለሁ። ነገር ግን ቀድሞኑ ትልቅ ክለብ ውስጥ ነኝ ሲልም ነው የተናገረው። የአምስት ዓመታት ኮንትራት አለኝ። እዚህ ደስተኛ ነኝ። ይህ ክለብ ደግሞ እየተሻሻለ ነው። እኔን የሚያሳትፍን ፕሮጀክት አለው ላትሲዮ ወደ ከፍተኛ ደረጃ ለማምጣትም እዚህ ብዙ እንደማሸንፍም ተስፋ አደርጋለሁ። ከአንድ ዋንጫ በላይ ማንሳት እፈልጋለሁ። ይህ የእኔ ፍላጎት ነው ሲልም የተናገረው የሰርጌት ተወላጅ በመሀል ሜዳው ቋሚ ጀማሪ ሆኗል። ከማቴዮ ጉንዶዚ ጋርም ጥሩ ጥምረት አላቸው። በዚህ ውድድር ዘመንም በሁሉም ውድድሮች 42 ጨዋታዎችን አድርጓል። እስካሁን ጎል ማስቆጠር ባይችልም አራት ለጎል የሆኑ ኳሶችን አመቻችቶ አቀብለዋል። ተጫዋቹ ብዙ ፈላጊዎች ቢኖሩትም በቀጣይ ዓመትም በሴሪኤው የምንመለከተው ይሆናል ተብሎ ነው የሚጠበቀው። የብራዚል ኮኮብ ለማንቸስተናትር ጥሩ አማራጭ ሆኖ አሁን ላይ ብቅ ብሏል። የማንቸስተናትሩ አሰልጣኝ ሩበን አሞሪም በክረምቱ የዝውውር መስኮት አዲስ የቀኝ ክንፍ ተከላካይ አማራጭ የማግኘት እድልን ለመሞከር ፈቃደኛ የመሆናቸው የሞናኮን ኮኮብ ቫንደርሰርን ለማስፈረምም ስለመሞከር እያሰላሰሉ መሆናቸውን የጊቭሚ ስፖርት ምንጮች ይገልጻሉ። ፓትሪክ ዶርጉ ከሴሪው በጥር ማብቂያ ፈርሞ ነበር። ነገር ግን አሁንም የተለያዩ ተጫዋቾችን ማስፈረም ይጠበቅባቸዋል። በክረምት ቫንደርሰርን ለማስፈረም ሊሞክር ይችላሉ። የቀኝ ተከላካይ ክፍልን ማጠናከር አሁንም ቦታ የሚሰጠው ነው። ሩበን አሞሪን ቫንደርሰንን ለማንቸስተር ዩናይትድ ለማስፈረምም እንቅስቃሴ ለማድረግ እያሰላሰለ ነው። የጂኤምኤስ ምንጮች እንደገለጹት በኦልትራፎርድ ውስጥም በቀጣይ የውድድር ዘመን በፊት አዲስ የቀይ መስመር ተጫዋች አማራጭን ለማምጣትም የመጨረሻ ውሳኔ ሊደረግ ነው። ምንም እንኳን ብራዚላዊ ኢንተርናሽናል በሞናኮ በሳምንት ወደ 50 ሺህ ፓውንድ የሚጠጋ ደሞዝ ቢያገኝም፣ ደሞዙ ግን እንዲያድግ የሚያስችለውን ውል ዩናይትዶች ሊሰጡት ያስባሉ። ተጫዋቹ አሁንም ሶስት ዓመት ኮንትራት በሞናኮ አለው። መረጃው አክሎም ሩበን አሞሪም በዚህ ቦታ ዝውውርን ማድረግ ይፈልጋል። ምክንያቱም በቀኝ መስመር ሊጫወት የሚችል ለውጥ እያሳየ ያለው አማድ ዲያሎ ነው። በአጥቂ ሚና ደግሞ ኑሱር ማዝራዊን ከሶስቱ የመሃል ተከላካዮች አንዱ አድርጎ ማጫወትን እንደሚመርጥ የጄምስ ምንጮች አረጋግጠዋል። ይህም ቫንደርሰንን እንዲመለከቱ አድርጓቸዋል። ዲዮጎ ዳሎ በቀኝ ክንፍ ተከላካይ መደበኛ ጀማሪ ሆኖ ጥሩ አማራጭ አይደለም ተብሎም ነው እየተወሰነ የሚገኘው። የጂኤምኤስ ምንጮች እንዳሉት ከሆነ ቶተናም ሆትስፐርስ የማንቸስተር ዩናይትዱን ትልቁ ተፎካካሪ ሊሆን እንደሚችል ተነግሯል። ለቫንደርሰር ፊርማም የሰሜን ለንደኑ ቡድን ተወዳጆች ናቸው። ሊቨርፑል የትሬንት አሌክዛንደር አርኖልድን መልቀቅ ተከትሎ ቫንደርሰርን ይመለከታል የሚሉ መረጃዎች ወጥተው ነበር። ነገር ግን ጀረሚ ፍሪምፖንግን አሁን ላይ ማስፈረም ችለዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በክረምት የዝውውር መስኮት አዲስ የቀኝ ክንፍ ተከላካይ አማራጭ የማግኘት እድልን ደግሞ ለመሞከር ፍቃደኛ መሆናቸውን እየተገለጸ እንደሚገኝ ጭምር ነው አሁን ላይ መረጃዎች እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። በአጥቂ የዝውውር ኢላማ ላይ ስህተት መድገም የለባቸውም ተብሏል። ማንቸስተር ዩናይትዶች በዚህ ክረምት ሊያም ዴላፕን ከኢፕስዊች ታውን ለማስፈረም ተፎካካሪ ናቸው፣ ነገር ግን ዳረን ቤንት ሩበን አሞሪም ልምድ ያላቸውን ተጫዋቾች ማምጣት አለበት ብሎ ስላመነ ዝውውሩን አስጠንቅቋል። ዳረን ቤንት ሊያም ዴላፕ ማንቸስተር ዩናይትድ የፊት መስመርን መምራት መቻሉን ጥርጣሬ ውስጥ ጥሏል። የቀድሞ አጥቂ የኦልትራፎርድ አለቃዎች በዚህ ክረምትም ልምድ ያለውን ተጫዋች እንዲያስፈርሙን የጠየቃቸው ሩበን አሞሪም በክለቡ በሚቀጥለው ሳምንት በእንግዲህ ይወስናሉ የተለያዩ የአጥቂ አማራጮችን ተብሎ ይጠበቃል። ቤንት እንግዲህ ራስመስ ሆይላንድን ለማዳበር የሚረዳ ልምድ ያለው ሰው ቅድሚያ ሊሰጠው እንደሚገባ ያስባል። ዴንማርካዊ ወጣት ከዚህ የውድድር ዘመን አራት ግቦችን ብቻ ያስቆጠረው ዴላፕ ካስቆጠረው ግብ ጋር ሲነጸጸር ቤንት በአንጻራዊነት ሁሉም እንግዲህ ልምድ የሌላቸው ተጫዋቾች በአንድ ቡድን መያዝ ስህተት እንደሆነም ያስባል። በሁለቱ መካከል ስለ 16 የፕሪምየር ሊግ ግቦች እያወራን ነው አራት ራስ መስወይለንድ አስራ ሁለት ደግሞ ሊያም ዴላፕ። እናም ዴላፕ ትልቅ አድናቂ ነኝ። እሱን ከሳምንት ሳምንት እየተመለከትኩ ነው። በእርግጥም እሱ በጣም ተሻሽሏል። በራሱ ችሎታ ላይ ደግሞ ያለው እምነትም ማስገራሚ ነው። በሜዳ ላይ ተከላካዩ ማን እንደሆነ አይጨነቅም። በማንም አይደነቅም ሲልም እንዲሁ ይናገራል። ሁሉም ቡድን የማይፈልገው ነገር ሁለት ወጣት የመሃል አጥቂዎችን መያዝ ነው። ባለፈው የውድድር ዘመን በሻምፒዮንሺፕ ውስጥም እንዲሁ ከነበረው ከኢፕስዊች ወደ ማንቸስተር ዩናይትድ አምጥቼ ፊት መስመሩን እንዲመራና ጎሎችን እንዲያስቆጠር እንዴት ተጠብቃለሁ? ይሄ ስህተት ነው ሲልም ጭምር ይናገራል። ዴላፕ ቢመጣ ጥሩ ሊሰራ ይችላል፣ ነገር ግን ይህንን ለማድረግ በራሱ በራስ የመተማመን ስሜት ያለው ይመስለኛል። ነገር ግን ከዴላፕ ይልቅ ሌሎች ልምድ ያላቸው አጥቂዎች ለዚህ ቡድን የተሻሉ ናቸው ብሎ የሚያምናል። ባለፈው ክረምት የብስዊ ታውንን የተቀላቀለው ሊያም ዴላፕ ከሌሎች የፕሪምየር ሊግ ክለቦች ከፍተኛ ፍላጎት አላቸው። በኮንትራቱ 30 ሚሊዮን ፓውንድ የውል ማፍረሻ እንዳለውም ነው ፖርትማን ሮድንም እንደሚለቅ ነው አሁን ላይ እየተጠበቀም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ በምሽቱ የስፖርት የመረጃ ሰዓታችን ላይ እየያዝንላችሁ አዳዲስ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን የአመሻሽን ፕሮግራም እየመራው ከናንተ ጋር ቆይታ አድርግ ያለው። በቀጣይ ፕሮግራሞቻችን በነገው የምሳሳት ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።